ደስታ ሁለት መልክ አለው። እዚህ አንዱ የቀደመ ሁኔታን ሲያስታውስ፣ ሌላኛው ደግሞ ያጡትን ያስናፍቃል። ሲቃ በደስታ ውስጥ ሆና ብዙ ትናገራለች። የፊት ገጽታ እንኳ የማይሸፍነው እውነታ በዚህ ወቅት መገለጿ ይጠበቃል። እውነታው ከዚህ መንደር የራስን ያክል ይናገራል። ጋዛ የደም ምድር በዚህ ዘመን ጦርነት ምን ማለት እንደሆነ ለዓለም አሳይታለች። ከሰውነት ጎራ የወጡ ማንነቶች ጋዛውያን የከፋውን ጊዜ ለማሳለፋቸው ማሳያ ናቸው። ሁለት ዓመታት በጥፋት ውርጅብኝ ውስጥ የከረመች ነፍስ ዛሬ ነጻ የመውጣቷን ዜና ስትሰማ የነበረ አደስታ ልዩም ነው። እስራኤልና ሐማስ የመጀመሪያ የተባለለትን የሰላም ስምምነት በማውረድ በፌርማቸው አረጋግጠዋል። ይህ ለሁለቱም የድል ዜና ሊሆን ይችላል። ምክንያቱም በየፊናቸው የጦርነቱ አሸናፊዎች መሆናቸውን እያበሰሩ ይገኛሉና። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሁነቱ በየትኛው መመዘኛ እፎይታን የሚሰጥ ነው ባሉት የማህበራዊ ሚዲያ መልእክታቸው በሁለቱም አካላት በኩል የሰላም ፍላጎት በመኖሩ ኮርቻለሁ ብለዋል። በሐማስ እጅ የሚገኙ ሁሉም ታጋቾችም በቅርቡ ቤተሰቦቻቸውን ይ ቀላቀላሉ ሲሉም አክለዋል። ፕሬዝዳንቱ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ትልቅ ድል ባሉት ንግግራቸው ለእስራኤልና ዜጎቿ ትልቅ ቀን ነው፣ ህዝባችን ለነበረው ታጋሽነት ምስጋና ማቅረብ እወዳለሁ ብለዋል። ወታደራዊ ኃይላቸውን በሚመለከትም ሲናገሩ በጽኑ መሰረት ላይ ቆመው ለዚህ ቀን መምጣት ዋጋ ከፍለዋልና መሰግናቸዋልንም ነው ያሉት። ሐማስ በበኩሉ በዚህ የሰላም ስምምነት ውስጥ ብዙ ሚና የነበራቸውን አካላት በማመስገን በቀጣይ ተፈጻሚ መሆን ስለሚገባቸው ቀሪ ስራዎች የቤት ስራቸውን መስራት እንዳለባቸው አሳስቧል። ጥ ደግሞ የእስራኤል ጦር ጋዛንና አካባቢውን ለቆ መውጣት አለበት የሚለውን አስቀምጧል። እስራኤል የነገሮችን በዚህ ደረጃ መፍጠን ባትፈልገውም የዜጎቿን ወደ ቤት መመለስ ግን አጥብቃ ትፈልጋለች ና ውላቸውን ማክበሯ የሚጠበቅ ነው። ከቀናት በፊት ኔታንያሁ የጦርነቱ መጀመር ሁለት ዓመት መሙላትን አስመልክተው ከፍተኛ ወታደራዊ ዘመቻ በጋዛ ለማድረግ ትዕዛዝ ሰጥተው ነበር። አሁን ግን ነገሮች ተቀይረዋል። ከሁለት ዓመታት በኋላ የጋዛ ሰላም የሚመለስበት ቀን ሩቅ እንዳልሆነ ተሰምቷል። ኳታርን ጨምሮ ግብጽ፣ ቱርክና አሜሪካ በዚህ የ ጦርነት ማስቆም ውል ውስጥ ሚናቸው የላቀ ነው። በተለይም ኳታር የተፋላሚ ኃይላቱን የበላይ ሰዎች ፊት ለፊት በተደጋጋሚ በማገናኘት አንድ ነጥብ ላይ እንዲደርሱ ብዙ ጥራለች። ሃኒ መሐመድ ከጋዛ ለአልጀዚራ ይጽፋል። እሱ ከውሉ መፈረም በኋላ ጋዛ ሰላም አድራለች ብሏል። ረፍት አልባዎቹ የእስራኤል ሰው አልባ አውሮፕላኖች ወይም ድሮኖች ድምጻቸው ጠፍቷል። አሁን በጋዛ ፍጡር እንዳላመንን ብሏል። ብዙዎች ግን አሁንም የሐማስን ቀጣይ ጣፋንታ በጥርጣሬ ዓይን መመልከታቸው አልቀረም። ቡድኑ በእጁ የሚገኙ ታጋቾችን ለመልቀቅ ያሳየው ማመ ሳምንታት ከስምምነቱ በኋላም ቢሆን ላለመቀጠሉ ማስተማመኛ እንደሌለን የሚናገሩት ሌሎች ደግሞ ሐማስ አሁንም በጋዛ ቦታ እንዲኖረው መፈለጉ አይቀርም ሲሉ ይደመጣሉ። ከዚህ ቀደም ትራምፕ ባቀረቡት ባለ ሀያ ነጥቡ ስምምነት ውስጥ ሐማስ ሙሉ ለሙሉ ከስልጣን ጥያቄ ወጥቶ ለሲቪሉ ማህበረሰብ አስተዳደሩን እንደሚያስረክብ ተጠቅሷል። ይሁንና ከቀናት በኋላ ይህ የስምምነት ምዕራፍ በቡድኑ ሰዎች እንብዛም እንዳልተወደደ ሲነገር ሰምተናል። እናም አሁን በውላቸው መሰረት ቡድኑ መሳሪያውን እስካላስረከበ ድረስ ስምምነታቸው መቀደዱ የማይቀር ነው። ትራምፕ በዛሬው መግለጫቸው በዚህ ቡድን እጅ የሚገኙ ሀያ የሚሆኑ ታጋች እስራኤላውያን እስከ ፊታችን ሰኞ ድረስ ወደ ቤታቸው ይመለሳሉ ብለዋል። ነገር ግን በሕይወት የሌሉ ከ10 እስከ 15 የሚሆኑ ታጋች እስራኤላውያን ቀሪ አካላቸው የሚመለስበት እድል አይኖርም፤ ምክንያቱም ቡድኑ የሰዎቹ ቅሬታ አካል የት እንዳለ እንኳ ያውቅምና ነው። የእስራኤል ሰዎችም ቢሆኑ በዚህ ተስማምተዋል የሚሉ መረጃዎች ወጥተዋል። ቡድኑም በሌላ ጎን እስራኤል የያዘቻቸው አባላቱ እንዲለቀቁለት የስም ዝርዝር ማዘጋጀት ጀምሯል። ባርባራ ሊፍ በጆ ባይደን ስልጣን ዘመን የመካከለኛው ምስራቅ አካባቢ ጉዳዮች ተከታታይ ሆና ሰርታለች። ከሴኔን ጋር በነበራት ቆይታም ሀማስ የሚጠበቅበትን እስካልፈጸመ ድረስ ጥያቄዎቹ በእስራኤል ይሁንታን ያገኛሉ ማለት ዘበት ነው ብላለች። የእስራኤል ባለስልጣናት ከህዝባቸው የሚደርስባቸውን ጫና ለመቋቋም ሲሉ የቡድኑን አንዳንድ ጥያቄዎች ባልሰማ ሊያልፉ ይችላሉ ነው የምትለው። ጠቅላይ ሚኒስትሩ ከዚህ ቀደም እንደነበረው ዛሬም ከስልጣን እንዲወርዱ በህዝባቸው ይፈለጋል። የታዲያ ሊቀዘቅዝላቸው የሚችለው ሀገራቸው የምትገኝበትን ጦርነት በድል መፈጸም ሲችሉ ብቻ እንደሆነ ግልጽ ነው በቴላቪቭ ዛሬ ከስምምነቱ ዜና በኋላ የነበረው ህዝባዊ ደስታም ይህን የሚናገር ነው። ኔታንያሁ ስምምነቱ ለሀገራቸው የድል ብስራት ነው ይበሉ እንጂ ጓዳቸው ግን የታመቀ ነገር እንዳለ አላጡትም። የተወሰኑ የታጋሽ ቤተሰቦችን ቢሆኑ በሰሙት ዜና ቢደሰቱም የታገተባቸው ሰው ወደ ቤት ይመለስ አይመለስ ግን ገና እርግጠኛ አይደሉም። ለዛም ይመስላል ግማሽ ደስታ ብዙዎች ቤት ያለው ያም ቢሆን ግን የእስራኤል ጦር በተጠንቀቅ እንዲጠብቅ ትዕዛዝ ተላልፎለታል። የጋዛ ነዋሪዎችም ወደ ሰሜናዊ ክፍሉ የሚያደርጉት የዳግም ሰፈራ እንቅስቃሴ እንዳይኖር ከወዲሁ ማስጠንቀቂያ ልኳል። ይህን ታኮም እስራኤል በውሉ መሰረት ጋዛን ለነዋ ዋሪው የማስተላለፍ ፍላጎት የላትም እየተባለ ይገኛል። ሆኖም ከተባበሩ መንግስታት ድርጅት ጀምሮ ሌሎችም ሀገራት በሰላም ስምምነቱ ዜና ደስታቸውን እየገለጹ ይገኛሉ። ጋዛን መልሶ በመገንባት ውስጥም አሻራቸውን ለማኖር ፍላጎት እንዳላቸው ከወዲሁ እየተናገሩ ይገኛሉ።